በተረፈ ለዘመናት በጣም ጓደኛ የሆነች ከመድረክ ውጪ በመንፈሳዊ አገልግሎት ለእኔ በጣም ለእኔ ዘመናት ሙሉ ማለት ነው። ወደ አዝ አስር አስራ አንድ አመታት አብሬያት መንፈሳዊ አገልግሎት አገልግያለሁ ስላልወጣልኝ ለሰብሊ እዚህ አንድ ቀን አግኝቻት ነው የተለያየ ነው። ሳናገኛትም እንዲያው በውጭ ዓለም እንዳየኋት ነው ሞቷን የሰማሁት። አጠገቧ እዛው ኢትዮጵያው ሆኜ መቅበር ጀግንነት ላይ ሆን ይችላል። ቀብሯ ላይ ብገኝ ደስ ይለኝ ነበረ። በጣም መወዳት በጣም ጥሩ ጓደኛ የነበረች ነበረች። ክፋት ተንኮል ማታውቅ ቀለኛ፣ በተለይ ለእኔ እኔ እንደፈለኩ ከሷ ጋር መቀለድ ገደብ የሌለው ቀል ከሷ ጋር ይመቸኝ ነበርና ይችን ትልቅ እህቴና ትቻለሁኝ። ለቤተሰቧ፣ ለባለቤቷ፣ ለመላው ኢትዮጵያ ህዝብ መጽናናትን እንመኛለሁ። በዚህ አጋጣሚ ግድ ስለሆነብን በአልንም አብረን ማሳለፍ ስላለብን ነው እንጂ፣ ሁሉ ሰው ተረብሾ፣ ሁሉ ሰው ጥሩ ስሜት ሳይኖረው